ምን ነው ታዲያ? ባርኮት ነኝ ማውራት የምትፈልጊውን ነገር በሙሉ መናገር ትችላለች። እሱም አውቃለሁ፣ ግን ይኸውልሽ አይደል፣ በድጋሚ ሊሄድ ነው ብቻ እንዳትዪ። አይ እንደዛ እንኳን አይደል። እኔ ደግሞ ስንት ነገር አሰብኩት። ዶክተሮቹ ከዚህ በኋላ አልጋ ይዛዛ መቆየት እንደማትችል ነግረውኛል፣ እና ምን ተሻለ

የሆነ ማደርገው ነገር ነበር እና ለማነሳት ተናገር ነው። እንዴት በለምታ ሰሚ ያደረጋት ሰላም ሰላም፣ የተከበራችሁ የቻናል ቤተሰቦች ሰላም። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ወደድዬ እኔ ቀርታ ጉባንት ለድምፄ ጉባን ስለያዘኝ ነው። እና ዛሬ ደግሞ በአዴ ድራማ ነው የመጣላችሁ። ወደድዬ የዛሬ ደግሞ አዴ ማለት ነው ለአሰሪዋ አሰሪዋ ደውላላት እህቷ ሶፍታል እንደነበረቻት እንደምታውቁት እህቷ ታማ ሶፍታል እንደነበረች ታውቃላችሁ እና አሰራዋ የፍቅር እናት ማለት ነው። እየተመላለስ እስከምትደክሜ እህትሽም ወደዚህ ወደ ቤታችን አምጫትና እዛ ላይ አስታሚማት ብላት እያናገረቻት እያለ ፍቅር መጣች ማለት ነው እና ስልክ እያወራች እያለች መጣችት ማለት ነው እ ከማን ጋር ነው የምታወረ? እና ለክ ለእናቴ ነው አለች። ምን እያለች ነው? እህቴ ወደዛ ምላ አምጫት ብላኝ ስትላት ለአንቺ ያንቺ ሳይቀር እሷ መሄድ ሽም የታመመችው ትመጣ የሆን ለእናቴ ማይነካሻት ነገር አለ እንጂ እንደዚህ አትልሽም ነበር ምናምን አለች። ስልኳ ቅርም ምታካሄደት ማለት ነው እና እንደዚህ ብላ ይዛት ስትሄድ ስልኳ ወደ ወንድሙ ሄደች ማለት ነው፣ ወደ የወን የፍቅር ወንድ ባረኩ ማለት ነው። ወደ ባረኩ ሄዳ ባረኩ እዬ እናትን ፍቅድ አለኛለች ይሄ ስትለው ምንድን ነው፣ ምን ሆነሽ ነው ማለት። እህቴ እኮ ነው እህቴ ሰው ሆስፒታሎች ውስጥ እስከ አሁን በኋላ እዚህ ላይ መቀመጣት ትችልም ብለዋት እና እህቴ ለማጣት ፈልጌ ያለችው እኔ እኮ ልትሄድ መስሎኝ ነው ድጋሜ እሄዳለሁ እንዳትሄጂ ፈርቼ እኮ ነው ምናምን አላት። አይ አይደለም፣ እና ብቻታ አማ እናቴ ከፈቀደችልሽ ምን ችግር አለው? አንቺ ችግር የለም፣ ደስ ይለኛል። ታት ማለት ነው ከዛ እዚ ላይ ምግብ ቤት አለ፣ ይህ ምግብ አለ አለቻት። ፍቅር ምግብ አለ ሰርቻለሁ እኮ አለቻት። ምንድነው ምግብ ሰርቻለሁ ይህ አለ፣ የት ነው ያቀረብሽልኝ? ሰርቻለሁ አሁን ወደ ሱት አለ ነው ስትላት፣ ብላት ማለት ነው። ዝም ብላ ያለ ከዳዊት ጋር እያወራች ነው ስትመጣ፣ ለዳዊት ምን አለችው? ክሽና ቤት ወድድቆ መሰለኝ አለችው። አዎ በጣም ከክሽናው በላይ ደግሞ ብሎ በፊቱ በፊቱ ጠቀስ አደረጋት ለአደይ። ከዛ አንዴ ላውራት አንዴ ላውራት ላውራት እወጣለሁ ያለችው። ለምንድነው የምታወሪያት አላት? አይ ፈልጋት አለው ምናምን አለችው። እና እሱ ችግር የለው እወጣለሁ ብሎ ወጣ። ከዛ አንቺ አንቺ ልጅ ምን ምን ባደረግሽ ነው የምሻለኝ? ለምንድነው የማትሪቀው አለቻት። እኔ ኮርቀው አለው አደይ። እሱ እኮ ነው እየቀረበኝ ያለው አለቻት አሳይሻለሁ፣ አሳይሻለሁ ብላ ትህለት ማለት ነው። እነዚ ላይ እያወሩ ዳዊት ከእህቱ ጋር ሆኖ ባሮክም ሆኖ እያለ ምግብ አቀርብልኝ ምግብ ራበኝ፣ በጣም ረበኛ። ለልጅ ለምን አደይ ምግብ አቅርብላት። ለእኛ ለምን? ለእኛ እንደ ሰው መቸ ቆጠረችን? እህቷ እያስተማመች ለእህቷ ነው እየቀለበች ያለችው አለች። ከዛ አይ ችግር የለውም አቀርብልሽ፣ ሰርቻለሁ እኮ ምግብ እና ምግብ ተሰርቶ ነው ተቀምጠሽ አቅርበሽ ለመብላት አቅቶች ነው አላት። ከዛ ደግሞ ወደ አውት መቀበር ብለናለን፣ ደግሞ ብቻሽ በልተሽ ተመርዣለሁ እንዳትዬ ደግሞ እኔ ከአንቺ ጋር እበላለሁ አቅርብልን ለሁለታችን አላት ማለት ነው። ወደ አውት ለአዴ ከዛ አኩርፋ ወጣች። አኩርፋ ስትወጣ አዴ ወደ ክላሴ ምግብ ይዘሽልኝ ነይ አላት። ከዛ አደይ ደግሞ በሰሃን ይዛ ወደ ክላሱ ስትሄድ እኔ ደግሞ ወስድለት ብላ ይዛ ሄደች። የዳዊት ምግብ ይዛ ሄደች ማለት ነው። በምሳ እቃ ይዛ ስትሄድ ከዛ በሩ ሳታንኳኳ ገብታ አደይ መስሎት መስሎት ነበር። ከዛ ሳያት ፍቅር ለምንድነው የመጣችው? ምግብ ይቻ ለመጥቻለሁ። ማን ነው አንቺ ይዘሽ አምጪ ያደረገሽ ማን ነው አላት። ከዛ አኩረፋ አኩርፋ ወጣች ማለት ነው። እና እንደዚህ ካደረግ በኋላ ከዛ ለአዴይ እና ዳዊት ለእህቷ ላመጣት ሊሄዱ ነው ማለት ነው። የአዴ እህት ከሆስፒታል ሊያስመጣት ሄዱ። ወዴት ነው የምትሄደው አለችው ፍቅር። እኔ ከአዴ ጋር ነው የሚሄደው፣ እህቷን ልንጠይቃት፣ ልናመጣት። ምን ልምድ ነው አንተ የምትሄደው? እኔ እኮ እሄዳለሁ፣ እኔ እሄዳለሁ ከሷ ጋር አለች። አንቺ አንቺንም ትተያዩ አላት። ችግር የለውም ከአገዝሻት፣ ቤቱ ጸዳ አድርገሽ ጠብቂን። ይሄም ትልቅ አገዝ ነው እገዛ ነው አላት። ከዛ እንደዛ ብለው ሂደው እህቷ ይዛ ስትመጣ በጣም ገላመጧት ማለት ነው ፍቅርና እንደውም ሄዳዊት እህት ማለት ነው በጣም ለምንድን ነው የታመመች የራሷ ሳይሆን ለራሷችን ለን ደግሞ የታመመች እህቷ ይዛ መጣች ብለን ብለው ብለው ማለት ነው። በጣም ክብር በወረደ ክብር ነው አይቷት ገላም ጠዋት ይሄዱ ማለት ነው። ከዛ የቀርጣርታ ማለት ነው እንደ አረቦች የአረቦች እያለን ደግሞ የኢትዮጵያ ናቸው አረቦች መዳሞች ባሱ ማለት ነው። ይሄ ጣውላ በእጇ እንደዚህ አደረገችው። እስኪ ይው ይው እስኪ እስኪ እስኪ አዋራ አለቻት፣ እንዴ አሁን እኮ ነው ያጸዳዋት። ፍቅር አለቻት፣ አዝጁ ትእዛዝ ነው አለቻት። እሺ ብላ ሄደች። ደሞ ነይ አለቻት። ደግሞ ወደ ክላሷ ገብታ ወደ ክላሷ ስትሄድ ደሞ አንቺ ምን እየሰራሽ ነው? ለእህቴ ምግብ እያበላሁ። ለእህትሽ ቀለብ እንጂ ለእኛ መራሳሽ ነው እኮ የታመመች እህት ሰዓት አስታምም እንጂ ምናምን አለቻት። ከዛ እንደዛ አኩርፋ ወጣች። አደይም ክሽና ቤት ገብታ ድብር ውራት እያለ ዳዊት ያደገ ወደ እሷ ሄዶ ማለት ነው፣ ዳዊት ምን ሆኖች ነው ደግሞ፣ አሁንስ፣ አሁንስ ምን ሆኖች ነው? እኔ እንጃ። ዳዊት እስከ መቼ ነው እንደዚህ ብዬ እንደዚህ እየተሳቀቁ ምኖሮ ምናምን እያለች እያለ ደግሞ ፍቅር ተመልሳ መጣች። ደግሞ እንዴ ፍቅር ከአንድ ጋር ሲሆን እኮ በጣም ነው በጣም ኮፍ ነው ማለት ነው። ምክንያቱ ዳዊት አይወዳትም። እሷ ግን በቃ በግድ ወደደኝ ነው እያለች ያለችው። ዳዊት የምወደው ለአዴ ነው እና ለምንድን ነው ከአዴ ጋር የምቀርበው ብላ ነው እንደዚህ እየሆነች ያለችው ማለት ነው። አዴ ደግሞ እዚያ ላይ በጣም ደብሯታል? እኔ እንደዚህ ብዬ እየኖርኩ እህቴ እንድታድርጊ ነው ማስታምማት። ለእህቴ ብነግራትም ትሳቀቃለች እኮ እህቴ ብላ ለእህቷ ነው እያሰበች ያለችው። በዚህ ላይ ደግሞ ፍቅር ምን እያደረገች ነው? ከአንድ የሰፈሯ ልጅ ለአደይ የምወዳ የሰፈሯ ልጅ እንዳልታ ካላቸው ለሱ ጥለፋት እያለችው ነው። አፍነህ ወሰዳት ጥለፋት፣ እሷ በመጥለፍ ነው የምትሸነፍልህ ብላ እየመከረችው ነው። ደግሞ እሱ እየመከረችው ነው እሱ ደግሞ የእሱ ሀሳብ ሳይቀብር ለምንድን ነው ግን አንቺ መካሪ ሆነሽ የቀረብሽው ለኔ እንደ አቃጅ ሆነሽ እንደምታስብልኝ የሆነሽ የቀረብሽ ለምንድን ነው አላት። ነገር ያለው እኮ አንተ የሚመክረ መች ሳይትወድም አለችው። በቃችሁን የአንቺ ወሬ አልሰማም ብሎ ትቷት ሄደ። እንደዛ ትቷት ሲሄድ ወደ እናቷ አደወለች። እናቴ ለምንድን ነው የታመመ እሷ እኮ ለታመመች እህቷ ነው እያስታመመች ያለችው። እኔ በቃ በጣም ደክሞኛል በምግብ በመስራት ምናምን ምናምን የበቱ ምን እየጸዳሁት ያለሁት ምግቡ ምንን እየሰራሁት ያለሁት ዋሽታ እኮ ነው፣ ዋሽታ ማለት ነው። ከዛ አ ችግር የለውም ስትላት እናቷ ምንድን ነው ያስነካቻት? ምንድን ነው ያስነካቻት? ሰለቻት። ከዛ እኔ ሌላ ሰራተኛ ፈልጋለሁ አለቻት። እናቷ ደግሞ እንዴ እኔ እስከሚመጣት እኔ ራሴ መጥቼ ወሉም ነገር አያዋለሁ። አለቻት ማለት ነው እና ወደች። ከዚህ የምንማረው ምንድነው? ፍቅር ከአንድ ከሁለት ከሆነ ነው እንጂ ከአንድ ከሆነ በጣም አስቸጋሪ ነው። አሁን ለምሳሌ ዳዊት እሷ ትወደዋለች፣ እሱ ግን አይወዳትም። እሱ የምወደው ደግሞ ለ ለ ለአደይ ነው እና እሷ ደግሞ በባህል ውደደኝ እኔ ያፈቅራለሁ እሷ ኮ ስንት ማለት የሚፈልጋት የምፈልጋት ብዙ ነው። ፍቅር የሚፈልጓት ብዙ ናቸው። ግን እሷ የምትወደው ልቧ ላይ ያለው ዳዊት ነው እና እስኪ መጨረሻውስ ምን ይሆን መጨረሻቸውስ ምን ይሆን በሚል መጨረሻቸውስ ምን ይሆን? አደይስ ከማናቸው ትሆን? ከባሮክ ወይስ ከሰፈሯ ልጅ ወይስ ከዳዊት ፍቅርስ? ፍቅሯ ይቀበላት ይሆን ዳዊት